ሰላም ሰላም ውዶች ውድ የቱ ጓደኞችን ገኛችሁ ደህናችሁ ወይ? ዛሬ እንግዲህ ምሳ አብረን እናዘጋጃለን። እዩት፣ ከፍታ ነው የምናዘጋጀው። በተለይ ለልጆች እንደዚህ በጣም የሚጡ ከፍታውን ስናደርገው ልጆች በጣም ይወዱታል እና ዛሬ አብረን እናዘጋጃለን። ያ ማለት ግን ላዋቂ አይሆንም ማለት አይደለም እና ይህንን ከፍታይን ሳዘጋጅ እንግዲህ ምንድን ነው እዚህ ውስጥ የተጠቀምኩት ስጋ ባይዱ ነስ እና ደግሞ አንድ ራስ ሽንኩርት ጠቅም ያለው ከዛ ቅመማ ቅመም ደግሞ ትንሽ ሰቨን ስፓይሰስ እና ብላክ ፔፐር ጨው እነዚህ የተጠቀምኩት ከዛ አንድ ላይ ያው ስጋ የማይቀር ጉዳይ ነው እዛ ላይ ሁሉም ነገር ጨማምሬ እንደዚህ አዘጋጅቻለሁ ማለት ነው አሁን እናድበለብለዋለን ሁሉም በዚህ መልኩ እናድበለብለው እና ከዛ በኋላ ሌላውን ስቴፕ ደግሞ አብረን እናያለን በጣም ቀላል ነው። በዚህ አጋጣሚ ምግብ መሳር በጣም ከባድ የሚመስላችሁ ያው ብዙ ሰው ተጠይቆኝ ያላችሁ በሌላ ሚዲያ ላይም በምግብ በመጣስ ምግብ ይከብዳሉ ወይ ምናምን ለምትሉ ምግብ ምንም የሚከብድ ነገር የለው። ዋናው ነገር ፍላጎት ብቻ ነው። እንደውም ስትሰሩ በጣም ነው ደስ እያላችሁ ምናምን የምትሰሩትና ያው በተለይ አረብ ካንትሪ ምናምን በተለይ ምግብ የምትችሉ ከሆነ ደሞዙም በጣም አሪፍ ነው የሚሆነው። ያው ትንሽ ያደክማል አያደክምም አይደለም። በተለይ ፋሚሊ ምናምን ያለበት ቤተሰብ ገቡ፣ ሁሉም ሰው የየራሱ የሆነ ፍላጎትና የየራሱ የሆነ እንት ስላለው ያው ትንሽ ሊከብድ ይችላል። ግን ደግሞ ጠንክረን ከሰራል ያው ዞሮ ዞሮ ጽዳትን ምንም ስንሰራ መድከማችን ስለማይቀር ቢያንስ ከደከምን ደና ነገር ሰርተን ሲቀጥል ደግሞ ሙያ ምንለምዳለን። ምክንያቱም የተለያየ ነገሮችን ስለምንሞክር በቃ ሳነሰው ባለሙያ ነው የምንሆነው። ምን አለፋችሁና ጽዳት ብቻ ከምትሰሩ ምግብ ብትሰሩ ብዬ እኔ እመክራችኋለሁ ማለት ነው። እና ምንም አይከብድም ልላችሁ ፈልጌ ነው። ዋናው ነገር ራስን ማሳመን ነው፣ ፍላጎት መኖር ነው ብዬ አስባለሁኝ። እና ምግብ ሞክሩ። ነገ የራሳችሁን ደግሞ የራሳችሁን ስራ ነገ አገራችሁ ብትገቡ የራሳችሁን ምግብ ብትከፍቱ ወይ ደግሞ ተቀጥራችሁ ለመስራትም እንኳን ሙያ ስለሚያስፈልጋችሁ ምግብ ስራ ላይ ትኩረት አድርጉ ነው የምለው። እኔ እንደኔ ከሆነ ለየት ያለ ነገር መልመድ አለባችሁ። እና ከፍታይ ነው ያላችሁ። እንደዚህ በደንብ አድርጌ ሁሉንም በዚህ መልኩ አድርገው ከዚህ ማሳነስ ትችላላችሁ። በነገራችሁ ላይ እንደፍላጎታችሁ ነው። በጣም ነው የሚጣፍጠው። ከዛ በኋላ እንቀጥላለን። እዩትማ ውዶቼ እንዴት እንደሚያማምር አያችሁት? ጤና ናቸው። እንደዚህ አዘጋጅተን ጨርሰናል። አሁን ምን እናደርጋለን? ሄደን እንሰራለን ማለት ነው አሁን እዶቼ መጀመሪያ የምናደርገው ነገር ምንድን ነው? መጥበሻን እንደዚህ ጥጅ ያለውኝ ምንም አይነት ዘይት አንጠቀምም። ቅድም ያዘጋጀነውን ስጋችንን እንደዚህ እንጨምራለን። እንደዚህ እንጠብሰዋለን ማለት ነው። ይሄ ሁሉንም በዚህ መልኩ እንጨምርና ከዛ በኋላ ያው በኋላ ላይ ስለምናበስለው እዚህ ጋ ብራውን ሆኖ ከለሩን እንዲቀይርልን ነው የምንፈልገው። አያችሁት ውዶቼ፣ እራሱ መረቅ ያመጣል። ምንም ዘይት ምናምን መጨመር አያስፈልገንም። እንደዚህ ገልበጥ ገልበጥ እያደረግን ጋዙን ቀንሰን ትንሽ ብራውን እንዲሆን እናደርገዋለን። እዩትማ አሁን እየደረሰልኝ ነው። አይታይም እንዴ? ብቻ ግን እየበሰለ ነው። እኔ ብስል ብስል እንዲል ሳይሆን ያው ከለሩን እንዲቀይርልኝ ነው። በኋላ ከሽንኩርቱ ጋር ምናምን ስለማበስለው በስለው አያማምሩ፣ ግን ቃኑ ደስ የሚሉት። አሁን እዶች ይሄ ይበቃዋል። እንደዚህ አያችሁት፣ አወጣዋለሁ ሁሉንም። ምንም አይነት ዘይት አልጨመርኩም። ታያቻቸው እንዴት እንደሚያማምሩ። በነገራችሁ ላይ ቪዲዮ ነጭ ነው፣ ለምን እንደሆነ አላውቅም። ከዛ አሁን እዚሁ መጥበሻ ላይ እዚሁ መጥበሻ ላይ አንድ ራስ ሽንኩርት እንጨምራለን። ይህንን እንጠብሰዋለን። አሁን ትንሽ ዘይት እንጨምራለን። ድምት የጠበስኩበት መጥበሻ ላይ የነበረ ዘይት ነበረ። በዚያው ሽንኩርቱ በደንብ እስኪ በስልልን ድረስ እንጠብሰዋለን። ጋይስ ምግብ በደንብ ከተቁላላ በጣም ነው የሚጣፈጠው፣ እና በደንብ ማቁላላት አለብን ምግብ ስንሰራ ትንሽ ነጭ ሽንኩርት ጨምርና፣ ይሄንን አንድ ላይ ትንሽ ጠብሰዋለሁ። ቀላል አልነበረም። ትንሽ ብላክ ፔፐር ወይም ጥቁሩን ቅመም አያችሁት? ኦኬ ጋይስ፣ እኔ ከፍታ ውስጥ የምጠቀመው ይሄ የኬሪ ቅመም፣ በጣም ነው ከፍታ የሚያጣፍጠው። ጨምሩ ትንሽ ትንሽ ሰቨን ስፓይስ እንጨምራለን። ትንሽ እርፌ ከሁሉም ላይ ትንሽ ትንሽ ነው የምንጨምረው። ከዛ ይሄንን እናቀላቅለዋለን። ከዛ ሁለት ራስ በደቃቁ የተከተፈ ቲማቲም አለኝ። ይህን ጨምርና በደንብ አድርጌ አቁሏለዋለሁ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ያው እንደዚህ በወጥ መልኩ መስራት ካልፈለጋችሁ ቲማቲሙን በትላልቁ እንደዚህ በሰርክል ሽንኩርቱንም፣ ሁሉንም ቁራርጣችሁ ኦቨን ውስጥ መክተት ይቻላል። ግን ደግሞ ይሄን አሰራር እኔ በጣም ነው ሞዶ። በተለይ ልጆች ይሄ ሽንኩርት ምናምን በቃ ስለሚነጫነጩ፣ ያው ሙትት ስለሚል ብዙም አያስታውቅም። ይሄንን ለትንሽ ጊዜ እንዲበስል በስል እተዋለሁ። ውዶች ከድነውና በደንብ እንዲቁላላ እተዋለሁ። ቢያንስ አንድ 10 ደቂቃ በኋላ እንገናኛለን። ጋይስ አያችሁት? አሁን ምንድነው የምጨምረው? ይሄ ሳልሳ በነዱራ ጨምራለሁ። እኔ የምጠቀመው ይሄንን የማማ ነው የማማ ነው የባባ ከዛ ይሄንን ትንሽ አቁላለዋለው። እንደነገርኳችሁ እኔ ምግብ ስሰራ በደንብ ነው የማቁላለው፣ ካቱን ጣዕሙ በጣም አሪፍ ስለሚሆን ጓዶቼ እንደምታዩት ደርሶልኛል። አሁን ቀድም የጠበስነውን ስጋ ጨምረዋለሁ። ከዛ አንድ ላይ ትንሽ አቅሏለሁና አያችሁ። ከዛ እዚህ ጋር ይሄ ፕላይት ሶስቱንም ከለር ጨምራለሁ። ውዶች አሁን ውሃ ጨምራለሁ። የሚበቃህን ያህል ምን ያህል ነው መረቅ የምንፈልገው? ከዛ ምን እናደርጋለን? ጨውን እንቀምስና ጨረስን ማለት ነው። አያችሁት ጋይስ ምን ያህል ቀላል እንደሆነ። አሁን እንዲህ ተከተክቶ ዋለው፣ ከዛ ሩዜን አዘጋጃለሁ። አሁን ደግሞ ውዶች ። ሩዛችን እንሰራለን። ሸርዬ ሸርዬ መቼም ታውቃላችሁ። ከዛ ትንሽ ዘይት ይህንን ብራውን ሲሆንልን ድረስ እንጠብሰዋለን። አያችሁ ውዶቼ እንደዚህ ብራውን ሲሆንልን ሮዛችንን እንጨምራለን። እኔ ዛሬ የምሰራው በሩዝ በስመቲ ነው። እናንተ በጣሊያን ሩዝ መስራት ትችላላችሁ። እንጨምራለን። ጨዋችንን እንጨምራለን። ጨው የሚበቃንን ያህል እየቀመትን መጨመራለብን ነው

አንድ ኩባያ ሩዝ ሁለት ብርጭቆ ውሃ ይፈልጋል። እና ለዛ ማድረግ ትችላላችሁ። መመጠን ማትችሉ ከሆነ ይኸውን በቂው ነው። ሩዜኑ ስለዘፈዘፍኩት ከዛ ይህንን ከድንና እቶ ዋለው ተረጋግቶ እንዲበስልልን። ውዶች አሁን ከፍታችንን ዋው አያችሁት ደስ እንደሚል እዚህጋ ያልጨመርነው ነገር ይህን ያው በዘይት ስለጠበስኩት ነው እስካሁን ያልጨመርኩት፣ ብዙ ሰዓት ስለማይፈጅ ይሄን አቀላቅለዋለሁ። እንደዚህ ጨውን እንቀምሳለን። ቤስት ጋይስ፣ ከለሩ አያችሁት እንዴት እንደሚያምር። ይሄን አንድ አስር ደቂቃ ድንቹ እናንተን እንዲዋሃድ እንተውና ጨረስን ማለት ነው። አያችሁት ውዶች እንዴት ቀላል እንደሆነ ትንሽ ቪዲዮ ረዝሟል መሰለኝ። እቺን ትንሽ ክደን እናደርጋትና ለአስር ደቂቃ ለአምስት ደቂቃ ደቂቃ እንተዋዋለን። ውዶች አሁን ሮዛችንን እናየዋለን። ዋው አያችሁት እንዴት ፍርፍር እንዳለ መብሰል እና ለመብሰሉ እንደዚህ አድርጋችሁ መለየት ትችላላችሁ። አሁን ደግሞ ከፍታችንን እንየው። ተራራራማ አያችሁት። ሮዛችንም እንዲደርሷል ከፍታችንም እንደዚህ ደርሷል። የተባረከ ምሳ ይሆንላችሁ። በሌላ ቪዲዮ እንድሰራላችሁ የምትፈልጉት ምግብ ካለ ኮመንት ላይ ጻፉልኝ። ይወዳችኋለሁ። ባይ ባይ